ጤና ያላቸው ሰዎች ናቸው ብላችሁ ጤነኛ ናቸው ትላላችሁ። ልጁን መቀጣት ካለበት ልጁ ካጠፋ ከልጁ ጋር ያለውን ነገር ልክ እንደ ወንድ መጥቶ ከፊት ለፊት መጋፈጥ ነው። ከስር ለስር እየሄደ እንግዲህ እናት ምንም አታውቀው። እናት ምን ይሉታል? አሁን ይሄንን እናንተ ምን ምንድን ነው የምትሉት የሆነ ቤት ውስጥ ያለ ሰው ባለፈው፣ እንግዲህ ወንድሙን አይታችኋል። የአቤልን ወንድም እግዚአብሔር የሰጠውን ሙሉ አካሉን ጎደሎ አድርገው እንደማይሆን አድርገው ላኩት። አሁን ደግሞ እናትዬውን ያዙ። ከየትውን የትውን አስቻለው? ያግታት፣ መስፍን ያግታት፣ እነሱ ራሱ ምን ነገር አላወቁ። እኔ በጣም በስማም። እኔ ምን አይነት ችግር ምን አይነት ጣጣ እንደሆነ አላውቅም። ኢትዮጵያ ውስጥ እግዚአብሔር ልቦና አይስጠን፣ የእውነት ልቦና አይስጠን። ሰው እንዴት በእናት ይጨክናል? እንዲሁ ቢጨከን ቢጨከን ቢጨከን በናት በናት ይጨክናል? እንዴት ተሳስቻላቸው? እንዴት አይነት ልቦና ነው ያላቸው? እንዴት የደነደኑ በቃ ገንዘብ ይህ ገንዘብ ያላቸው አንዳንድ ልባቸው የተደፈኑ ሰዎች፣ እኔ ምንም ማለት ልትናገሩም እንትን ትላላችሁ፣ ዝም ስትሉም በጣም አስቸጋሪ ነው። በጣም የባለፈው የወንድሙን እንትን ራሱ እየፈለገ በየትኛው እንትን እያሳደደ፣ አሁን ደግሞ ከየት ይሁን የት ይምጣ ሳይባል እናቱን አግተው ማኒውን ምን ማለት እኔ የፈራሁት እንዲህ፣ ማን ነው መስፍን የተባለው ሰይጣን እሱ ሊሆን ይችላል ብዬ አሰብኩኝ። ምክንያቱም ከሁለት ጊዜ ከነስር አይነ ጋ ወይም ልውል ከነሱ ጋር ቪዲዮ ሲሰራ ነበር ይሄ ልጅ። ያው ምን ማለት ለመያዣ፣ እንደ መያዣ አድርጎ እናቱን ለመጠቀም ፈልጎ ከሆነ መስፍን ያግቷት ሊሆን ይችላል ብዬ እኔ በራሴ በቃ የመጣልኝ ሀሳብ እሱ ነው። እነሱ ደግሞ ያው አስቻለውን ስለሚስት ስለሚል እሱ የሚፈልገው አቤል የሚፈልገው አስቻለው የሚባለውን ሰውዬ ስለሆን ምን ባላት አስቻለው ሊሆን ይችላል። አስቻለው ደግሞ ሞተዋል ሲባል አንድ ሰሞን ሞተዋል አስቻለው እየተባለ ነበር። እንደው ምን እኔ በስመ አብ ግራም ያጋባ ነገር ነው። ብቻ የትም አለ የትም፣ እናት ምንም ቢሆን ምንም አይነት ጥፋት እኳን ቢኖርባቸው ልጆቹ ምንም እኳ ቢያሳድዷቸው፣ እናት እንዴት ነው እናትን አግቶ እንደፈለገ የሆነ። የራሱ እናት አለው ይህ ሰው፧ እንደዚህ በሰው አረመኔ የተሞሉ ጨካኞች፣ አረ ልቦና ይስጣችሁ እውነት። ይህ በገንዘብ በገንዘብ ልባቸው የተደፈነ ሰዎች እግዚአብሔር ልቦና ይስጣችሁ። እኔ ክፉ ቃል መናገር አልፈልግም። የሆነት ወንድሙን ባለፈው እንደዛ ስቂት አድርገው እጅን እንዳይንቀሳቀስ አድርገው አካለ ጎደሎ አድርገው ላኩት። አሁን ደግሞ እናቱን ደግሞ ከየት ከየት ከየት ብላችሁ ትፈልጋላችሁ? ማን ወሰዳት ትላላችሁ? ምንም አይነት ጥፋት በማታቀው ምንም ነገር እንሳንትን በማትለው ነገር እሷ መንገላታት አለባት። ምስኪን እውነት በጣም ያሳዘነችን በጣም እውነት እነሱ እነሱም ጥፋት ኑሮባቸው አይደለም። እና አቤል እነ እንትና እነሱ ለሰው ፍትህ እንዲያገኙ ለተበደሉ ከተበደሉ ጎን ቁመው ህይወታቸውን እያሳለፉ በእነሱ ትልቅ እርምጃ እንኳን ቢወስዱባቸው ከእግዚአብሔር በታች እንግዲህ የሰውም ጸሎት፣ ቁመው እንዲሄዱ እንጂ ብዙ ጥላት አለባችሁ። አሁን የአቤል እናት አሁን ማን ነው ተብሎ እንትን ትላላችሁ፣ እንደው ሰው ዝም ብላችሁ ስትሉ፣ እንደው እግዚአብሔር ክፉ ነገር አያሰማን። የእውነት እግዚአብሔር ክፉን ነገር ያደርገልን። ብቻ ከባድ ነው፣ በጣም አስቸጋሪ ነው። ምን አይነት ጣጣ ውስጥ እንደገባን አላውቅም። ሰው ጨካኝ ሆኗል። ሰው በጣም አረመኔ ይሆኗል። ገንዘብ ያላቸው ሰዎች በተለይ ጭንቅላታቸው ተደፍኗል። የሰውን ህይወት እያበላሹ እነሱ በሰላም እየኖሩ ሲፈልግ ይወጣል፣ ሲፈልግ ይገባል። ይሄ ነው እንግዲህ ኢትዮጵያ ውስጥ የመጣ ጉድ። በጣም አስቸጋሪ ነው። እኔ ምን አይነት ህሊና እንዳላችሁ አላውቅም። እውነት እኔ እንጃ። በስማ በስቅድ አምላኮ ልብ ለሌላቸው ልቦና ስጣቸው። እንደውም ምንም ቢሆን እናት እናት እናት እናት ትታግታለች። እንደው ሰው ያለ ጥፋቱ ሲጀመር ለምን ይንገላታል? ያለ ጥፋቱ ምንም ብማያውቀው ባልዋለበት እንዴት አይነት እንዴት አይነት አእምሮ ነው ያላቸው? ግን እነዚህ ሰዎች ሰው ናቸው ነው አውሬ ናቸው? በምንድን ነው የሚመደቡት? እንደዚህ አረመኔ ጨካኝነት፣ ርራ የሚባል ነገር የላቸው እንደ እውነት። ሁላችሁም ምንም ነገር ሳትሆን እንደው ከዛ አረመኔ መስፍን እጅ እንዳይጠላት ሁላችሁም ጸሎት አድርጉላት። የእውነት ምስጌን በጣም ነው ያሳዘነችኝ። አቤል በጣም ተናዷል። እሳት እሳት እሳት ጎርሷል፣ እውነት ይገባዋል። እናት እኮ ናት ምንም በማታውቀው ወንበዴ ታግታ፣ ወይ ምስኪ! ይህን አረ እንደው ሀገራችን ምን ምንድን ነው እንደዚህ አይነት ይጨካኝ አረ ምን የተሞላበት አቤቱ፣ ሰላም ሰላምን አምጣልን እግዚአብሔር የሰራዊት አምላክ ሰላምን አምጣለን? ምንም ሌላ አይደለም እግዚአብሔር ሰላምን አምጣልኝ። ሰው ተጨክኗል ሰው አረመኔ ሆነዋል? ሰው ገንዘብ አሳዳጅ ሆኗል የሰው ሕይወት ረክሷል። ከባድ ነው በጣም ምን አይነት ጊዜ እንደደረስን ለማን እንደምትነግሩት ራሱ አላውቅም እውነት። ልቦና ይስጣችሁ። እግዚአብሔር ልብ ለሌላችሁ ሰዎች ልቦና ይስጣችሁ፣ አስተዋልን ይስጣችሁ። ሰው ተነግተዋል፣ እንዳለ ገንዘብ፣ ገንዘብ፣ ገንዘብ። ይቅርታ እናትን በዚህ ልክ ማንገላታት ምንም በማታውቀው ታግታ በምን አይነት ሁኔታ እንዳለች አሁን ከሞቀ ቤቱ አስወጥተው ለማንስ ትነግራላችሁ? አሁን እንደዚህ ሆነ እንደዚህ ብር ትላችሁ እንደው የምትነግሩት እንኳን ሰው እንኳን የለም። እውነት ከእግዚአብሔር በታ ከእግዚአብሔር ከእግዚአብሔር በስተቀር ለማን ለማን ትነግሩታላችሁ? ፈጣሪ ለሁሉም የስራቸው የሰጣቸው የእውነት የስራ የስራቸውን ይስጣቸው። ሌላ ምንም አለልም። ሰው የስራውን አያጣውም በእጃቸው ያገኙት እንጂ አረመኔ ጨካኞች። ምንም ቢሆን እናት እናት እናት ናት። እውነት እናት የማንም እናት ክፉ አይንካት። እናት አባት ወላጆች ሙሉ የሰው ዘር በሙሉ እውነት እንቅፋት የሚሆኑ ሰዎችን ልቦና ይስጣቸው። ይህን ያክል መጨካከን፣ ይህን ያክል አረመኔነት፣ ይህን ያክል አረ፣ በስመ አብ። እነሱስ እነዚህ የሚሯሯጡ ሰዎችስ በራሳቸው ጥፋት ገንዘብ አስፈልጠው በሰው ንብረት ያለ ራሳቸው ንብረት ቢሆን ኦኬ፣ የሰው ንብረት እያሳደዱ እነዚህ ደግሞ ለ ያለ ንብረታቸው የሰው ንብረት ለሚያሳድዱ ፍትህ ለሚያስፈልጋቸው እህቶቻችን፣ እንደዚህ ወንድሞቻችን ለነሱ ጎን ቆመው ነው የሚታገሉት እንጂ እንደነዚህ ወንበዴ መስፍን የተባለ ይሄ አስቻለው የተባለ ምን ጉድ ነው? ምን ጉድ ነው? ምን ጉድ ነው? እንደው ምንም ቢሆን እራሱ እንደው ምንም ራሱ ብታ እንትን ቢል እናት ይሄን ያክል መሰቀየት የለባት። እውነት እናትን ምን ብሎ ሰው ያግታል? እንደው ወይኔ እነሱ እኮ የገቡበት ጣጣ በሰው እንትን የሰው እንትን ለመቅፈር ብለው የራገዛ ቤተሰቦቻቸው እንደዚህ በጣም ከባድ ነው። በጣም አስቸጋሪ ነው። ብቻ እግዚአብሔር ምንም ነገር አያድርጓት። ምንም እውነት ትልቅ ሰው ደግሞ ታውቃላችሁ ትንንሽ ነገር እንትን ሲላቸው ጭንቀት አይወዱም። ከገዛ ቤታቸው እንትን የለመዱ ሰዎች ደግሞ ሰው ቤት ሂደው እንደዚህ ታግተው ትንሽ ይከብዳል ለእናቶች፣ እውነት። ወጣት ሱንነሽ ምንም ቢሆን ትቺ ዋለሽ፣ ግን እናት ስትሆኝ ደግሞ ትንሽ አስቸጋሪ ነው። እግዚአብሔር ብቻ ምንም ነገር አያርጓት። በሰላም በጤና ወደ ቤቷ እንድትመለስ ሁላችሁም ጸሎት አድርጉላት። አቤል በጣም ተናዷል። ምስኪን በጣም ናት እየተሯሯጠ ነበር። ከና አቤል ከና የነስር አይን ጋልውል አሁን ደግሞ ሲመለስ እናቱ የለችም ሲባል ምን ምን ምን ምን ያርግናት ምስኪን ለማንኛውም ጋይስ የዛሬው ቪዲዮ የሚመስል ነበረ። ከተመቻቹ ቪዲዮ ላይክ እያደረጋችሁ ጀምሮ! ለምታበረታቸው ደግሞ ህቶቼ ከልብ ነው አመሰግነው። ሰላም ፍቅር ተመኘላችሁ በሌላ ቪዲዮ እስከምንገናኝ ድረስ ደና ሰን ብቱ እኔ በጣም አሞኛል እኮ ይቅርታ። ባይ ባይ ጋይስ ባይ ባይ ባይ ባይ ባይ